ጤና ይስጥልን ውድ የኢትዮ ከረንት የዩቱብ ገጽ ተከታዮችና አድማጮች እንደምናላችሁ ለዕለቱ የተመራርቶን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በአማራ ክልል በአንድ ወር ውስጥ 103 የተለያዩ አካባቢ ውጊያ መደረጉን የአማራ ማህበር በአሜሪካ በወጣው ሪፖርት አመለከተ። ማህበሩ እንደገለጸው በዚህ ሪፖርት ውስጥ የተካተተው ከመስከረም 21 ቀን 2018 እስከ ጥቅምት 21 ቀን 2018 የተደረገውን ጦርነት እንደሚመለከት ነው። በነዚህ ጊዜያትም 103 የተለያዩ ወረዳዎች ወይም ከተሞች አስተዳደሮች ውጊያ ሰብአዊ የመብት ጥሰቶች መከናወናቸውን አስታውቋል። በተካሄደው ውጊያ ከፍተኛ ጉዳት ያስተናገደው ደቡብ ጎንደር መሆኑን የጠቀሰው ሪፖርቱ ቀጣይ አዊ፣ ከዚያም ሰሜን ወሎ መሆኑን አስረድቷል። በአማራ ክልል እየተካሄደ ያለው ጦርነት መንግስት ግጭት የሚለው ከሁለት ዓመታት በላይ ዘለቀ ሲሆን በክልሉ ሕዝባዊና ሰብአዊ፣ ኢኮኖሚያዊ ጉዳት እያስከተለ ይገኛል። በኢትዮጵያ ታዋቂ የሆነው ዶክተር ላይ ግድያ ወንጀል የፈጸመው ተከሳሽ በሀያ አምስት አመት ጽኑ ስራ መቀጣቱ ተገለጸ። በዚህም የዜና ትንታኔያችን አካተናል። ወደ ጎረቤት ሀገር ሱዳን ስንሄድ በሱዳን በተከሰተው በሁለት ዓመት የእርሰበርስ ጦርነት ውስጥ እጃቸው ያለባቸው የውጭ ሀገራት የትኞቹ ናቸው? በዝርዝር የምናሰማ ይሆናል። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድርገውን እንዳይረሱ። ወደ እለቱ አጫጭር ዜና ስናል የሰባ ዓመቱ የመንሱር ጀማል ወላጅ እናት በኦሮሚያ ክልል በኢልቧቦር ዞን በቾ ከተማ ትናንት መታሰራቸው ከስፍራ የደረሰው መረጃ መለክታል። የመታሰራቸው ምክንያት የሚሰሩበት የንግድ ቦታ ንግድ ፍቃድ በግልጽ የሚታይ ቦታ አለጠፋችሁም በማለት በህግ ቁጥጥር ስር ውለው መታሰራቸው ነው የተሰማው። በዶክተር አንዳለም ዳኛ ላይ ግድያ ወንጀል የፈጸሙ ተከሳሽ በ25 ዓመት ጽኑ ስራ መቀጣቱ ተገለጸ። በባህር ዳር ከተማ ጥበበ ጊዮን ስፔሻላይዝ ሆስፒታል ሐኪም የነበረው ዶክተር አንዳለም ዳኛ ከፍተኛ የግድያ ወንጀል በፈጸመ ተከሳሽ ላይ የአምስት ዓመት ጽኑ ስራ ቅጣት መወሰኑ የባህርዳርና አካባቢ ከፍተኛ ፍርድ ቤት አስታውቋል። ፍርድ ቤቱ ዛሬ በዋለው ችሎት የጥበበ ጊዮን ስፔሻላይዝ ሆስፒታል ሐኪም የነበረው ዶክተር አንዱ ለምዳኛ የግድያ ጉዳይ የቀረበው መረጃና ማስረጃ መሰረት በማድረግ ውሳኔውን አሳልፏል። ዶክተር ላይ ግድያ የፈጸመው ጥር 24 2017 ዓ.ም ምሽት ላይ ባህር ዳር ከተማ የግል መኪናቸው በሚያሽከረክሩበት ጠብቆና ተዘጋጅቶ በጥይት ተኩሶ መግደሉን በቀረበው ማስረጃ ማረጋገጥ መቻሉን ጠቁመዋል። በዚህም መሰረት የባህር ዳርና ከፍተኛ ፍርድ ቤት የቀረበው የምርመራ ውጤት መሰረት በማድረግ በዛሬው ዕለት በዋለው ችሎት ወንጀሉ በፈጸመው ግለሰብ እሱ ባለው የነበረ ሲሆን የሀያ አምስት ዓመት ጽኑ እስራት ወስኖበታል ሲል መረጃዎች አመለክቷል። ዶክተር አንዱ አለም ዳኛ በባህርዳር ዩኒቨርሲቲ ሕክምና ጤና ሳይንስ ኮሌጅ የጠቅላላ ሕክምና ቀዶ ስፔሻላይስትና የጉባት ቆሽት ሀሞት መስመር ሰብ ስፔሻሊስት ሐኪምና ተመራማሪ መምህርና ጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ዳይሬክተር ነበሩ። በሱዳን እርስ በርስ ጦርነት ውስጥ እጃቸው ያለባቸው የውጭ ሀገራት የትኞቹ ናቸው? የሱዳን እርስ በርስ ጦርነት ሁለት ዓመት ተኩል በኋላም ተባብሶ እንደቀጠለ ነው። ጦርነቱ እንዲረዝም ምክንያት ከሆኑ መካከል የውጭ ሀገራት ጣልቃ ገብነት ላብነት ይጠቀሳል። ለጦርነቱ መቀጠል አስተዋጽኦ ያደረጉ ለሁለት ተፋላሚ ኃይሎች የፖለቲካ ወታደራዊ ድጋፍ የሚደረጉ ሀገራት ናቸው። ጦርነቱ ሳቢያ 150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። ዓለም አቀፍ የመሳሪያ ማዕቀብ ጣልም የሱዳን ጦር እና ሱዳን ፈጥኖ ደራሽ ኃይል አርኤስኤፍ አሁንም ድረስ ጦር መሳሪያ እያገኙ ነው። ከቀጠናው ሀገራት ከሱዳን ጦርነት እጃቸው ያስገቡ መኖራቸውን ነገሮች የበለጠ እንዲካረሩ ምክንያት ሆኗል። ጦርነቱ ወደ አፍሪካ ቀንድ እንደሚዛመት ዳፋ እንደሚያመጣም ይሰጋል። ከጥቂት ሳምንታት በፊት ፈጥኖ ደራሽ ኃይሉ አልፋሽር ከተማ መቆጣጠሩን የጦርነት አቅጣጫ ለውጥና ከተማ ጭፍጨፋ ይፈጽሟል በሚል ወታደራቸው ከሰዋል። የሱዳን ጦር የሚደግፉት ሀገሮች እንደማናቸው የሱዳን ጦር ተብሎ የሚታመኑት ሀገራት አንዷ ግብፅ ስትሆን ሁለተኛ ቱርክና፣ ኢራን፣ ሩሲያ፣ ኤርትራ ናቸው። ሀገራቱ ሀገራቱ ሀገራትን ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡም ይታመናል። የሱዳን ጦር መሪ ጄኔራል አብሩሃን አልቡርሃን ጦርነቱ እንደተነሳው ወደ ግብጽ አቅንተው ግብጽ ጦርነቱ እንደምትደግፍ የሚጠቁሙ የተለያዩ ሪፖርቶች ወጥተዋል። የፈጥኖ ደራሽ ኃይሉ መሪ ጄኔራል መሐመድ ሀምዳ እንዳገለው ወይም ሀይሜቲ ግብጽ ለሱዳን ጦር መሳሪያና የጦር አውሮፕላን ጭምር እንደምትሰጥ ገልጸዋል። ባለንበት ህዳር ወር ፈጥኖ ደራሽ ኃይሉ በዳርፎም ጥቃት ሲፈጸም ኢላማ ያደረገው የውጭ ኃይሎች መቀመጫ እንደሆነ አስታውቀዋል ተገኝተዋል በግብፅ ይዞታ ስር ባሉ አካባቢ ሰው አልባ አውሮፕላን ጥቃት መፈጸሙ ለፈጥኖ ድራሽ ኃይሉ የቅርብ የሆኑ የመገናኛ ብዙኃን ገልጸዋል። ግብፅ በሱዳን ጦር ጣልቃ እንዳልገባች በተደጋጋሚ ገልጻለች። ቱርክ ከሁለቱ ሀገራት ጎን እንዳልሆነች አስታውቃለች። ሆኖም ግን የሱዳን ጦር ካርቱምን ጨምሮ ዋነኛው የሱዳን ከተማዊ ፈጥኖ ድራሽ ኃይሉ እንዲያስለቀቅ እገዛ ያደረጉ ሰው አልባ አውሮፕላን ማቅረቡ የሚጠቁም ሪፖርቶች ወጥተዋል። እንደ አውሮፓ አቆጣጠር በ2025 አጋማሽ የቱርክ ሚዲያ እንደዘገበው፣ ሰው አልባ አውሮፕላን የጦር አውሮፕላኖች አንካራ ሱዳን ጦር በመስጠት ካርቱም እንዲቆጣጠር አግዛለ። ተጨማሪም ድጋፍ ለሱዳን ጦር እንዲሰጥ ጥሪ ያቀረቡት የቱርክ መገናኛ ብዙሀን ነበሩ። ዋሽንግተን ፖስት አምና ባወጣው ዘገባ የቱርክ ግዙፍ የጦር መሳሪያ አምራች ባይራክተር ሰው አልባ አውሮፕላን ጨምሮ ሌሎች የጦር መሳሪያ መስጠቷን ጠቁመዋል። ሚድል ኢስት አይ በህዳር ወር ባወጣው ዘገባ እንዳመለከተው ከሆነ አልፋሽር የሱዳን ፈጥኖ ደራሽ ኃይል ከተቆጣጠረ በኋላ ግብፅና ቱርክ ለሱዳን ጦር የሚያደርጉትን ድጋፍ አጠናቅረው ቀጥለዋል። የሱዳን ጦር ከሩሲያና ከኢራን ተዋጊ ጀቶች ሰው አልባ በአውሮፕላን ማግኘቱን የሚጠቁም ሪፖርቶች ወጥተዋል። በ በ2023 የኢራንና የሱዳን ግንኙነት መታደሱን ተከትሎ ኢራን ለሱዳን ጦር ድጋፍ እያደረገ ነው ሲል በጥቅምት 204 ሄሜቲ ክስ አቅርበዋል። ብሉምበርግ በ2024 በወጣው ዘገባ ኢራን፣ ሩሲያ በቀይ ባህር ወታደራዊ ሰፈር ለመገንባት በሱዳን ጦር ጋር እየተነጋገር ነው ብለዋል። ኢራን ይህን ብታስተባብልም ሩሲያ ግን የጦር ሰፈር ለመገንባት 2025 ከሱዳን ጦር ጋር ስምነት ተፈራርማለች። ሩሲያ በሱዳን ወታደራዊ ሰፈር ለመገንባት እንደ ኤሮፕያ በ2017 አንስቶ ስታቅድ ነበር። ኤርትራ ለሱዳን ጦር ያላትን ድጋፍ በሚስጥርም አልያዘችም። ጥር 25 የሱዳን ሚሊሻ ከኤርትራ ጦር መሳሪያና ወታደራዊ ስልጠና ማግኘቱን አስታውቋል። ሳውዲ አረቢያ የሱዳን ጦር እንደምትደግፍ ጭምጭምታዎች ቢሰሙም በይፋ አቋሟን አልገለጸችም። በዚህም ጉዳይ አርኤስኤፍ የሚደገፉ ሀገራት እነማን ናቸው? የተባበሩት አረብ ኤምሬት መሳሪያ፣ ህክምና፣ ቁሳቁስ፣ ሌሎች ድጋፎች ለፈጥኖ ድራሽ ኃይሉ እንደምታቀርብ ይታመናል። የተባበሩት መንግስታት ባለሙያዎች እውቅና የሰጧቸው ብዙ ሪፖርቶች እንደሚጠቁሙ በቻድ በደቡብ ሱዳንና በሊቢያ በሶሪያ እንዲሁም በሶማሌ ማዕከላዊ አፍሪካ ሪፐብሊክ በኩል ወታደራዊ ተሽከርካሪ ሰው አልባ አውሮፕላኖች እንዲሁም ከፍተኛ የጦር መሳሪያ ሰጥታለች። ት አረብ ኤምሬት ዋነኛ ፈጥኖ ደራሽ ኃይሉ ደጋፊ መሆኗን ቢታመንም በኬንያ በተለያዩ አጋጣሚዎች አርኤስኤፍ መሪውን አስተናግዳለች። የካቲት 2025 በኬንያ በተከዳይ ፖለቲካዊ ይመረክ ላይ አርኤስኤፍ የራሱ መንግስት መመስረቱን ይፋ አድርገዋል። በዚህ ምክንያት የሱዳን ጦር በናይሮቢ የሚገኝ ሀገሪቱን ኤምባሲ ለመዝጋት ተገዷል። የሱዳን ጦር ፈጥኖ ደራሽ ኃይሉ ይደግፋል ካሏቸው ሀገራት ማለትም ከተባበሩት አረብ ኤምሬት፣ ኬንያ፣ ቻድጋ ያለው ዲፕሎማሲ ግንኙነት አቋርጧል። የሊቢያ ብሔራዊ ጦርና የደቡብ ሱዳን ጦርም ፈጥኖ ደራሽ ኃይሉን ይደግፋል በሚል ሱዳን ጦር ይከሰሳል። የደቡብ ሱዳን ጦር አርኤስኤፍ ጦር ቅጥረኛ ወታደሮች እያቀረበ ነው ሲል የሱዳን ጦር ከዚህ ቀደም ከሰዋል። የተባበሩት አረብ ኢሚሬት፣ ኬንያ፣ ቻድ እና ደቡብ ሱዳን የሊቢያ ብሔራዊ ጦር በቀረበባቸው ክሶች አስተባብሏል። በዚህም በሱዳን ጦር በቀጥታ ባይሳተፉም ቅጥረኛ ወታደራዊ በማዕረብ ለተዋጊዎች ጦር መሳሪያ መቅረብ ተሳትፎ እንዳላቸው የሚነገርላቸውም ሀገራት አሉ። በጥቅምት 2025 ፓኪስታን ሱዳን ጦር የ230 ሚሊዮን ዶላር የመከላከያ ስምነት የተፈራረመ ሲሆን ይህም ጦር አውሮፕላን ሰው አልባ አውሮፕላንና ወታደራዊ ተሽከርካሪዎችና የጦር መሳሪያ ጥገና ያካትታል። መገናኛ ብዙኃን ከቅርብ ጊዜ ወዲህ የሚወጧቸው ዘገባ እንደሚጠቁሙ ከሆነ የሱዳን ጦር ዘመናዊ ሩሲያ ሰራሽ የሆኑት ሱካይ ተዋጊ ጀቶይ ካጋጊስታንና ኡዝቤኪስታን ለመግዛት ፍላጎት አለው። አሬንሲፍ ቻይና ሰራሽ ሰው አልባ አውሮፕላኖች ጥቅም ላይ እንደሚውሉ የተገለጸ ሲሆን ከዚህ ሰው አልባ አውሮፕላኖች የተባበሩት አረብ ኤምሬት አማካይ እንደሚገቡ ተጠቁሟል። ከአፍሪካ ሀገራት ከዩክሬን፣ ኮሎምቢያና ቴክኒካዊ ድጋፍና ፓይለቶች እንደሚያገኝም ተዘግቧል። ህዳር አምስት 2025 የሶማሌ መከላከያ ሚኒስተር እንዳለው ከሀገሪቱ ሰሜናዊ ምስራቅ የሆነብ ከተማ ፖሶ አውሮፕላን ማረፊያ ያልታወቀ አውሮፕላን ተነስቷል። ከዚህም አውሮፕላን ወደ ሱዳን ዳርፎም አንዳች ነገር እያጓጓዙ እንደነበር ተገልጿል። ሚኒስትር መስሪያ ቤቱ ዝርዝር መረጃ ባይሰጥም የተባበሩት አረብ ኤምሬት የሶማሊያ አውሮፕላን ማረፊያ በመጠቀም አሬሴ መሳሪያ እንደምትልክ የሚጠቁሙ ሪፖርቶች ወጥተዋል። በዚህም አሜሪካ የሰላም ስምነቱ ላይ እንዲደርስ ሳውዲ አረቢያና ግብፅ የተባበሩት አረብሬት ለማሳተፍ ጥረት አድርጋለች። ለሶስት ወራ ብቻ የዘለቀ የተኩስ አቁም ስምነት ተደርሶ እንደነበር ይታወሳል። ሆኖ ግን በይፋ ያልተገለጸ በአረብ ሀገራት መካከል የተፈጠረ ልዩነት ዘላቂ ሰላም ስምነት እንዳይደርስ መሰናክል ተገልጿል። የሱዳን ጦር የተባበሩት አረብሬት በአደራዳ እንዲተሳተፍ ፍላጎት እንደሌለው ቱርክና ኳታር አሸማጋይነት እንደሆኑ እንደሚሻም ገልጿል። ሁለቱ ወገኖች በቀጥታ ተገናኝተው ውይም ለማድረግ ፍቃደኛ ላሳዩ ጦር ሰንሰለቱ በቅርብ ጊዜ ያከትማል ተብሎ ለማሰብ ያስቸግራል።